ማርትዬ አንቺ እኮ የልብ አዋቂ ነሽ። ታዲያስ ናርዬ። ማርትዬ ወይ ናርትዬ፣ ከማታ ጀምሮ የዋንዳ ስልክ አይሰራም። ምን ሆነው ይሆን ናርትዬ? ምናልባት ተዘግቶበት እንዳይሆን። ታዲያ እስካሁን እንዴት አይሰራውም? እኔ ውስጤ ደህና ነገር እያሰበልኝ አይደለምማ ምናልባት ትናንትና ሸኝቶኝ ሲመለስ የሆኑ ነገር አድርገውት ይሆኑ። ናድዬ እንደዚያ እያልሽማ እራስሽን አታስጨንቂ። ምናልባት እኮ ስልኩ ቻርጅ ዘግቶ ሊሆን ይችላል። ደግሞ ማንም የተናኮለው አለ ወይስ የተጣላው ሰው አለ? ናድዬ እሱማ ምንም የተጣላው ሰው የለም፣ ግን ምናልባት ሳምሪን ለመበቀል የሆነ ነገር ብታደረገው ስ ብዬሽ እኮ ነው። ለነገሩ እሷስ እንደዚህ አይነት ነገር ለማድረግ ወደኋላ የምትል አይነት ሴት አይደለችም። እሺ ምን ይሻላል? ወይ ሁሌ የሚቀመጥበት ቦታ ይቼ ላይው? እንዴ እናድዬ እንደዛ ይሻል አዎ ማርቲዬ፣ በእኔ ምክንያት ምንም ነገር መሆን የለበትም። እንግዲያውስ አብረን እንሄዳ። በቃ ይሻላል። ሄድ። ይኸው እዚህ ነበር የሚቀመጠው፣ እዚህም የለም። እኔ በእኔ የተነሳው አንድ ነገር ቢሆን ራሴ መቼም ነው ይቀርማለለው ምንም አይፈጠርም እንደዚህ እጋ ታስጨንቄ ራስሽናት ታስጨንቄ ናት። አድዬ አይመስለኝም። አድዬ አርድዬ ይሄ ውስጥ ካሁን እኮ ስልኩ ምዝግ ነው። እሺ ምን ተፈጠረ ይባላል። እቺ ሴጣን አንድ ነገር አድርገው ነው የሚሆነው። አሁን ግን እንደባለፈው ትምረኛለች ብላ አስባ ከሆነ አለቃት። ም አድዬ፣ ለፖሊስ ማመልከት እንዳንል ደግሞ ሀያ አራት ሰዓት መሙላት አለበት ይላሉ። ሀያ አራት ሰዓት? አሁን አድዬ፣ ለህግ ለማመልከት ግዴታ ሀያ አራት ሰዓት መሙላት አለበት። ቆይ እሺ፣ ምንድን ነው የሚሻለን? ሄላው፣ ምን ታላችሁ? ቫንዳ ምን ምንድን ነው ያደረግሽው አንቺ? ቫንዳ ደግሞ ማን ነው? ታውቂያለሽ እንደማታውቂ አታስመስ። እና በቃ ለዚህ ነው የደወልሽው? አንድ ነገር ቢሆን እምለቅሽ እንዳይመስልሽ እሺ? እንግዲያውስ ምን እንደምታደርጊ ምን ላይ ሆናላ፣ ወሬ ብቻ። ሄላው፣ ሄላው! ሰምራዊት፣ ምን አለችሽ? የሆነ ተንኮል እየሰራች ነው እቺ እባብ የሆነች ሴትዮ። እሷስ ለመሆኑ አመነች እንዴ? ምን ታመጫለሽ ብቻ እኮ ነው የምትለኝ? ማመን እንኳን አትፈልግም። በቶሎ ሆነ ነገር ማድረግ አለብን፣ አለበለዚያ መጥፎ ነገር ከማድረግ ወደ ኋላ አላትልም። እሺ፣ ምንድን ነው የምናደርገው? እኔ ግራ ገባኝ እኮ ማርቲ፣ ናት የት እንዳለች ማወቅ አለብን። ባለፈው ስልኳን ጠልፈናል ነበር፣ እስኪ በስልክሽ ያት የት ነው ያለችው? እህ፣ የት ናት? አይሰራም እንዴ? ለምን ደሞ አይሰራም? አላቅ ብቻ እየሰራልኝ አይደለም ይሄ ሁሉ የእኔ ከንሽ ጥፋት ነው። እባክሽን አርድዬ፣ እንደዚህ እያልሽ እራስሽን አትቋሽ። እላለሁኝ እንጂ እንደ ምንም የማያውቀው ልጅ እኮ በእኔ የተነሳ ነው እንደዚህ ሆኖ። ነው ሁሉም ነገር ሰላም ይሆናል። አርድዬ፣ አሁን ቤት እንግባና ስለሚሆነው ነገር እስኪ በደንብ እናስብበት። እኔ ወዴትም አልሄድም። ትቃልዳለች እንደት እንዴት ምንድነው ከትእዛዜ ውጭ ያደረግከው? ከትእዛዜ ውጭ ምንም አላደረኩ። እሺ ዋንዳ ቤት ነው ያለው። ቤቱ ነዋ ምን ነው። እና ለምንድን ነው ናርዶስ ደውላ አንድ ነገር ከሆነ ያለችኝ? አንተን ከፍ የሆነ ነገር አድርገህ ከሆነ እንጋጫለን። አለቃ፣ በታዘዝኩት መሰረት ማታ ሸኝቷ ሲመለስ ቤቱን ብቻ ነው ያጣራኩት፣ ሌላ ምንም ያደረኩት ነገር የለም። እና ናርዶስ ታዲያ ለምንድን ነው እኔ ጋ የደወለችው? አንድ ነገር ይሆንና አለቅሽም ብላ ይዛተችው ለምንድን ነው? አንተን ከፍ ከትዛዜ ውጪ አንድ ነገር ይሆንና አንላቀቅ። አለቃ እኔ ምንም የሰራሁት ስህተት የለም። ይኸውልህ ባንተ እንዝላልነት የሆነ ነገር ቢፈጠር እርምጃ የከፋ ነው የሚሆነው። ሰማህ? ምንም አይፈጠርም። አይፈጠርም አትበለኝ፣ ይልቅ ስራህን በጥንቃቄ ስራ። እሺ፣ እሰራለሁ። እና ምን አገኘህ? ቤቱን አጣርቻለሁ፣ መግቢያ እና መውጫ ሰዓቱንም እንደዛው። በጣም ጥሩ። ስለሱ የተለየ ነገር አግኝታ? ከወር በፊት ነው ከእስር ቤት የተፈታው። ቤተሰቦቹ ክፍለ ሀገር ሲኖሩ እሱ ደግሞ ብቻውን ተከራይቶ ነው እዚህ የሚኖረው። ለምንድን ነው የታሰረው? በመድፈር ወንጀል ተከሶ ነው የታሰረው። በጣም ጥሩ እና ሌላስ? ሌላ ያገኘት ነገር የለም። እንዳገኘው ግን አሳውቅሻለሁ። ይኸውልህ ስለሱ ማወቅ የምፈልገው ሁሉንም ነገር ነው። ስለዚህ በፍጥነት አጣራ። እሺ አጣራለሁ። አሁን መሄድ ትችላለህ። እሺ ምን ነው? ናርዲ ችግር አለ? ምንም አላደረገች። ግን ማናት ደግሞ የምትጎደኝ? አክስቴ ማታ እሷ ጋር አግታ ካል ነበር። አረ እኔ ማንም አላገተኝ። ማን ነው እንደዛ ያለሽ? እርግጠኛ ነህ? አዎ እርግጠኛ ነኝ። ግን ማን ነው እንደዛ ያለሽ? ታዲያ ለምን ከማታ ጀምሮ ስልክ ዝግ ሆነ? ስልኬ ማታ ወድቆ ተበላሽቶ ነበረው። አሁን ገና ሰርቼ መምጣቴ ነው። ግን ማነው ነው እንደዛ ያለሽ? አይ ስልክ ዝግ ሲሆንብኝና እዚህ ሳጣቅ እንደዛ ገምቼ ነው። አታስቤ እኔ ቫንዳ፣ ምን ማንም ሰው በእንደዚህ አይነት መንገድ አይዳፈርኝም። ሁሌም ቢሆን ራስ ደውልልኝ እሺ። ደግሞ እንደዚህ አይነት ችግር ሲጋጥም አታስብም እንዴ? እኔ እኮ ጨነቃለሁ። ቢያንስ በሌላ ሰው ስልክ ደውልልኝ። ናርዲ በጣም ይቅርታ፣ እኔ ሲጀምር እንደዚህ ማስጨነቅሽ አልመሰለኝ ነበር። ከዚህ በኋላ ግን እንደዚህ ነገር ካጋጠመኝ አሳውቅሻለሁ። እሺ እሺ። ውይ ይቅርታ፣ ረስቼው። ማርታ ማለት እሷ ናት ቫንዳ። ማርታ ናርዲ ስለ አንቺ ብዙ ነገር ነግራኛለች። ስላወቅሽ ደስ ብሎኛል። እኔም እንደዛው ስልክ አልሰራ ሲደንቀው በጣም ተጨንቀን ነበር። ግን በጣም ይቅርታ ስላስጨነኳችሁ። እሺ ኧረ፣ ችግር የለው ያው ዋናው ደና መሆን ነው። በኋላ ቤት ትመጣለህ? እመጣለሁ። ደግሞ ማርፈድ አይቻልም። እሺ እሺ፣ አላረፍድም። ራስህን ጠብቅ እሺ። አንቺም እንግዲህ ራስሽን ጠብቂ እሺ። በቃ ቻው ቻው እኔ ግን በጣም ደንግጫ ነበርሽ እ ነራሴ የነገሮች መገጣጠም በጣም አስደንግጦኝ ነበር። ግን አክስቴት አይደለምን እንደዛ ማለፍ ፈለገች። ያው የእሷን ነገር ታውቂው አይደል? አንቺን ለማናደድ ነው እንደዚህ ተጫውታብኝ። ማ ትቀራትም የእሷ ነገር ከዛሬ ማለፍ የለበትም አይመስልሽም? ናርድኝ አዎ ማርቲ ዛሬውን ወደ ፖሊስ ጣቢያ መሄድ አለብን። ናዲ እንደዛ ካላደረግን በእሷ ጉዳይ ሰላም ማግኘት አንችልም። ዛሬ እጇን ታገኛታለች፣ በዛውም ደግሞ ማን እንደሆነ ታውቃለች። እሺ በቃ ለምሳው ልትዘገጃች። እሺ ማርቲ። ማርቲ፣ ወይ ናዲ። ቫንዳም እንዳልኩሽ ቆንጆ አይደለም፣ ንድ ቆንጆ ነው። ስለዚህ ቢፈቀርም አያንሰውም ማለት ነው ማለት እሱም በመምረጥ አልከሰርኩም። አልከሰርሽም። አዬ በጣም ቆንጆ። አመሰግናለሽ እኔ ቆንጆ አንዴ ነው። ታዲያ ምግቡን ወደድከው? በጣም በጣም የወደድኩት። ማን የሰራው? ሰው ባለሙያ እንደሆነ ያስታውቃል። ናርድዬ ናት እኮ። እኔ ነኝ የምሰራው ብላ የሰራችው አንቺ ነሽ። እና ታዲያ ምን ነው ተርበተበት? ሁሉም ነገሮችን እኔ ነኝ የሰራሁት ማለት አትወድም? አይ ናርድዬ፣ ችግር አለው ማርቲ፣ ደግሞ እኔ ያደረግኩትን ነገር መናገር እንደማሉ እንዲያወቅሽ። ሰው እኮ ለሰራው ስራ ምስጋና መቀበል አለበት። ስንቱ ላልሰራው ስራ ምስጋና ይቀበል እንደኔ ነኝ የሰራሁት እያለ እሱማ። ለማንኛውም ግን በጣም ባለሙያ ነች። በጣም አመሰግናለሁ። ቆይ ቆይ፣ ናዴ ቆይ፣ እኔ ያነሳስዋለሁ አንቻጫዎቹ ናዲ፣ እችን የመሰለች እህት እያለችሽ ነው እህት የለኝም እምትይው? ሰው እኮ ግድ ቤተሰብ ለመሆን ከአንድ ማህፀን መወለድ የለበትም። እኔ ተሳስቼ ነው። በጣም ደስ የሚል ባህሪ ነው ያላት። ደግሞ ላንቺም እንደምታስብ በጣም ነው የምታስታውቀው። አዎ፣ ማርቲ ለኔ ሁሉ ነገሯን የምትሰጠኝ ሴት ናት። ነፍሷን እንኳን ቢሆን አትከለክለኝም። በጣም ያስቀና ፍቅር ነው ያላችሁ። ምን ነው ቀና እንዴ? በጣም በቃ እናካፍልሻለን። ደስ ይለኛል። አሁን ደግሞ ቆንጆ ቡና ፈላላችኋለሁ። የማርቲ ቡና በጣም ኃይለኛ ነው። አንዴ ከጠጣ ካለሱ አልጠጣም ነው የምትለው። እንዲህም አታጓጉ። የእውነቴን ነው። እስኪ ቀምሶ ይመሰክራል። እሻል እሱ ያስማማኝ። እኔ የምልሽ ናርቴ፣ ያክስሽን ነገር እንዴት አደረጋችሁት? ዛሬ ልናስይዛ ተወሰነናል። እስካሁን ግን መቆየታችሁ ጥሩ ነው። ማለት ብጠፋስ፣ ስልኩን ጠልፈነዋል። ስለዚህ ያላችሁበትን በቀላሉ እናገኛለን እርግጠኛ ናቸው። ለማንኛውም ግን ከዛሬ እንዳታልፉ። የማግዛችሁ ነገር ካለ ደግሞ ነገርን ችግር የለም። እሺ እንነግርሃለን አይደል? ማለት አዎ እንነግርሃለን። ለማንኛውም ግን አንዳንድ እንቅስቃሴዎቻችሁን በጥንቃቄ አድርጉ። ፋይሉንም ቢሆን ኮፒ አታደርጉ፣ ለፖሊስም ቢሆን እንዳሰጡ። ለምን ፖሊስ ምን ያደርጋል? ህግ ጋር መድረሱ አይደለ እንዲ ዋናው ነገር አትሰራቱን አርግኝ። ማንኛውም መረጃ ፖሊስ ጋር ደረሰ ማለት ዋስትና አለው ማለት አይደለም። ምክንያቱም በዚህ ጊዜ ለገንዘብ የሚሰሩ በጣም ብዙ ፖሊሶች አሉ። ስለዚህ እያንዳንዱ እርምጃችሁ ከጥንቃቄ ጋር መሆን ነው አለበት ማለት ነው። ይህን የምላችሁ ካልባልታ ወይም ዝም ብዬ ከመሬት ተነስቼ አይደለም። በእኔ ህይወቴ ላይ ከደረሰብኝ ነገር አንጻር ነው የእኔ ሕይወት በአንድ ጉቦኛ ፖሊስ ነበር የተበለሸው ባለፈው ሌላ ጊዜ እነግርሻለሁ ብለኝ ነበር ቆይ ምንድን ነው የገጠመ ከሁለት ዓመት ተኩል በፊት ነበረ ስራ እያፈላለኩ እያለ ከአንዲት ዳኛ ልጅ ጋር የተዋወኩት ከዛም ከዛ ጊዜ ጀምሮ ከልጅቷ ጋር በጣም መቀራረብ ጀመርን የሚገርመው ግን ያ ሁሉ ሲሆን እኔ እሷ ከኖርማል ጓደኝነት ውጭ አንድም ቀን ሌላ ንገርተመኝቻት አለቅም ነበር እሷ ግን የሚገርመው አንድ ቀን እንደምታፈቅረኝና የፍቅር ጓደኛ አንዱ እንደምትፈልግ ነገረች። ይባስ ብሎ አንድ ቀን ሰው በተሰበሰበበት የፍቅር ጥያቄ አቀረበችልኝ። እኔ ግን ያንን ማድረግ እንደማልችል ነገርኳት። ከዛ በሌላ ጊዜ ከአባቷ ጋ ሆን ብለው ተመካክረው ይቅርታ እንድታደርግልኝ ይፈልጋለሁ ብላ አንዱ መናፈሻ ቀጠረች። እኔ ደግሞ ለነበረን ጓደኝነት ስል የቀጠረችኝ መናፈሻ ምንም ሳላቅማማ አይኩኝ። የሚገርመው ልክ ከመድረሴ ጨዋት ሆና ቀለጠች። በአካባቢው በአካባቢ ያለ ሰው እንዳለ ተሰበሰበ። ምንድን ምንድነው ብለው ሲጠይቋት ደፈረኝ ያለቻቸው። ከዛ እኔንም ያለ ወንጀል ወንጀለኛ አድርጎ አሳሰሩ እና እንደው ከዛ በኋላ እነሱ አልተቀጡ አይመርታም። ማነው አሁን ከነሱ ልቅ እኔ ናም ነው እነሱን የሚቀጠው? በቃ አሁን ሁሉም ነገር አልፏል። ዋናው ነገር ያንተ ደህንነት ነው። ይልቅ እናንተም እያንዳንዷን ነገር ስታደርጉ በጥንቃቄ ይሁን። እሽም እንጠነቀቃለን። ማስረጃውንም ቢሆኑ ኮፒ አድርገናል። ስለሰጠህን ምክር እናመሰግናለን ናርዲ። እነዚህ ማምስገን አታገኝ ያረጃው እንዲመስለኝ እያደረግሽው ዛሬ በጣም ቆንጆ ግብዣ ነበር የተደረገ እና ደግሞ አመሰግናለሁ። ለአንተ እኮ ከዚህም በላይ ይገባሃል። እንዴት? ምን ብዬ ላስረዳ? በቃ ምድር ላይ ያለ በጎ ነገር ሁሉ ይገባሃል። ምክንያቱም ቅን ሰው ነው። የእውነትሽ ነው? አዎ፣ የእውነቴን ነው። አንተ ሁሉም ምርጥ ነገር ይገባል። ደግሞ አንተን የመሰለ ሰው በማወቅ ደስተኛል ናርዲዬ። እኔም አንቺን በማወቅ ደስተኛል ቫንዳ። አቤት። አሁንም ግን ፍቅረኛ እንዲኖር አፈልግም። እኔ እንጃ። ብቻ ግን የሆነ ያህል ጊዜ ያስፈልገኛል፣ ነገሮችን ረስቼ እንደዚህ አይነት ነገር ለመጀመር። እሺ፣ ግን ደግሞ ብዙ ሩቅ እንደምናንተ ተስፋ አደርጋለሁ። እኔም እናንተው። በቃ ከዚህ ልመለስ፣ ገብቼ የምሰራው ስራ አለ። እሺ፣ በቃ ተመለሽ። ደግሞ ከዛሬ በኋላ ቤትህ ነው፣ በፈለግክበት ሰዓት መምጣት ትችላለህ። እሺ፣ ናቴ። በቃ ቻዎች አሁን ምን መሰለሽ ናርዲ፣ አፍህን ዝጋ! ለካ ከዚህ ሴጣን ጋር ሆነ ስትጫወትብኝ ነበር። አንቺ አፍሽን ዝጊ፣ ስነስርዓት ይኖርሽ። ምን አልሽ? አንቺ ቆይ፣ ለምንድን ነው ከእኔ ህይወት የማትወጪው? ምንድን ነው ከእኔ የምትፈልጊው? ብዙ ነገር ትሰሚኛለሽ። ህይወትሽን ገሀነም ባላደርግብሽ እኔ ናርዶስ አይደለሁም። እሺ እሱ የሚሆነው ቀድሞ የአንቺ ካልሆነ ብቻ ነው። ለእያንዳንዷ ነገር አስከፍልሻለሁ። እሺ አንተ ደግሞ ምን አይነት አስመሳይ ሰው ነህ? እኔ እኮ ጓደኝነታችን ከልብ እና የምር ይመስለኝ ነበር ለካ አንተ ልትቀብረኝ ጉድጓድ እየማስክልኝ ነበር። አፈቅርሻለሁ ስትለኝ እኮ የምርህን መስሎኝ ነበር። አንተ ለካ እያስመሰልክ ነው። ናርዲዬ፣ ያልገባሽ ነገር አለ እኮ። አረ ምንድነው ያልገባኝ? እባክህ ያንተ አስመሳይነትና ሰይጣንነት ነው። ናርዶ፣ ሳትሳሳች ትሰማኛለህ። ሁለተኛ አጠገቤ እንዳትደርስ እሺ። አጠገቤ እደርሳለሁ ብትል በፖሊስ ነው ማስቀፈድድ። አንቺ ደግሞ የእጅሽ ማግኘት አይቀርም። እኔ የምለው። ቆይ ስለምን ፍቅር ነው የምታወራው? አይ እሷን ለማጥመድ ብዬ ያደረኩት ነገር ነው እኮ። የባለፈው ጥል በሱ ምክንያት ነው ማለት ነው? አዎ አለቃ። አንተ ማትረባ ሰውዬ! ቆይ ምን አይነት የጅል ስራ ነው የምትሰራው? አለቃ ካጠፈው ይቅርታ። አሁን ከፊቴ ጠፋልኝ። አለቃ አንተን እኮ ነው እያናገርኩ ያለሁት አንተደደብ ከጥቅመህ ጉዳት እያመዘነብኝ፣ አዝናለሁ። ምንም ማድረግ አልችልም። ሄሎ፣ ናው ምን አስወግዱት፣ ናርዶስንም ጭምር ማንነት ከታወቀ በኋላ ምንም አጠቅመኝ ናርዲዬ ምንም ነው? ናርዲዬ ከቫንዳም ጋር ተጋጭታችሁ ነው እንዴ? አረ በፍፁም። እና ምን ሆነሽ ነው ታዲያ? አሁን ለካ የሳምሬ ሠራተኛ ነው። ቆይ አንቺ እሱን በምን አወቅሽ? አሁን ቫንዳምን ሸኝቼው ስመለስ በአይኔ በብረቱ ነው ሲያወራየዋቸው። እና ሲጫወትብሽ ነበር ማለት ነው? አዎ፣ ማርዲዬ ለካ እያንዳንዱን ነገር እየወሰደ ሲነግራት ነበር። ናርዲዬ ብዙ ነገር አውርታችሁ ነበር እንዴ? አዎ አውርተን ነበር። ህስመሳይ ለካ ሲጫወትብኝ ነው። በቃ ተረጋጊ አድዬ። ዋናው በጊዜ መውቃችን ነው። እስካሁን ድረስ ባናቅነው ብዙ ነገር ይፈጠር ነበር። እሱስ ልክ ነሽ፣ ግን እኔ አንድም ቀን እንኳን እኮ እንደዚህ አይነት ሰው አይመስለኝም ነበር። ሰውን አውቀዋለሁ እኮ ማለት በጣም ከባድ ነው። እንኳን ብቻ በጊዜ አወቅን፣ ደግሞ ለመጠንቀቅም ይጠቅመናል። አዎ ማርቲ፣ አሁንም ቢሆን ዙሪያችንን በደንብ ማየት አለብን። ልክ ነሽ። ና አድዬ፣ ሰውን ማመን በጣም ከባድ ነው። ይልቁንስ አሁን በፍጥነት ለፖሊስ ማመልከት አለብን። እሷም ከአካባቢው ሳትርቅ ያን አሁንም ቢሆን ካለበት ማሳሰር አለብን። እንግዲህ ስለሷ መጨነቅ አይጠበቅብንም። እንግዲ ናርዲ፣ ገና መቼ ተያዘች፣ አመልክተን ብቻ እኮ ነው የመጣው። ለፖሊሷ አመልክተሽው የለ? እና ቢሆንስ? እና በቶሎ መያዙ አይቀርማ። ተስፋ አደርጋለሁ። የዛኔ ማንነታችንን ታውቃለች። ለክፋቶቿ ትከፍልባቸዋለች። ቫንዳም ነው የደወለው። ናርዲ፣ እንዴት ሆናችሁ? ክስ አስገብተን እንደመለስ ያው እንግዲህ አሁንም እስከምትያዝ መጠንቀቅ አለባችሁ። ምናልባት ትናኩል ስለምችል፣ እሺ። ባንዳሜ እንጠነቀቃለን። ይኸውልሽ ናርዲ የትኛውንም አይነት አጠራጣሪ ነገር ካያችሁ ለን ያሳውቁኝ እሺ። እናሳውቃለን። ደግሞ ይኸውላችሁ ምንም ራሳችሁ እንዳታችነው ነው። አሁንማ እንጨናነቅ፣ ህግ የሚለውን መጠበቅ ነው እንጂ። አዎ እንደሱ ነው መሆን ያለበት። በቃ አዲስ ነገር ሲኖር አሳውቁኝ። እሽ እሺ፣ በቃ ቻው። ፖሊሱ ነው መሰለኝ። እውነትሽ። አዎ ማርቲዬ። ሄሎ መርማሪ። ሄሎ ናርዶስ፣ የልቅ እዚህ ቢሮ ስልክ ጥላችኋል። ማርቲ ስልክሽስ። በጣም ይቅርታ። እሺ፣ በቃ አሁኑን መጥቼ ወስዳለሁ። እሺ፣ በቃ ልሄድ፣ ላምጣው። እሺ